የእመቤታችን የቅድስት ድንግል ማርያም ውዳሴዋን አባይ ፍሬም ሲደርሰው ለምንድን ነው ከሰኞ ጀምሮ የሚጀመረው? እንግዲህ በፍጥረት ስርዓት ወይም ደግሞ ፍጥረትን ስናጠና የስነ ፍጥረት መጽሐፍቶችን ስናነብ በመጽሐፍ ቅዱስም የመጀመሪያው ቀን እሁድ እንደሆነ አባቶቻችን ያስተምራሉ መጽሐፍትም ይሄንን ይነግረናል። ነገር ግን የእመቤታችን የቅዱስ ድንግል ማርያም ውዳሴዋ የሚጀምረው በሁለተኛው ቀን በተባለ በሰኞ ነው። ታዲያ የፍጥረት መጀመሪያው ቀን እሁድ ከሆነ ለምንድን ነው የእመቤታችን የቅድስት ድንግል ማርያም ውዳሴዋ ሰኞ እለት የሚጀምረው ምክንያቱም የመጀመሪያው ክፍል ይልና የሚነበበውን በእለተ ሰኞ ነው ብሎ ነው የሚጀምረው ሰኞ ደግሞ ሁለተኛ ቀን ነው ስለዚህ የቀናት መጀመሪያ እሁድ ከሆነ ለምንድን ነው አባይ ፍሬም የመጀመሪያው ቀን ሰኞ ነው ብሎ ውዳሴዋን በሰኞ የሚጀምረው የሚለውን በጥቂቱ እንድንመለከት ነው ይህ እንግዲህ ለጻድቁ ወይም ደግሞ ለታላቁ አባት ለአባይ ፍሬም ጠፍቶት አይደለም ነገር ግን ሚስጥር ስላለው ነው እንግዲህ ሰኞ እለት የፍጥረቱ ወይም ደግሞ የቀናቱ ሁለተኛው ቀን እንደሆነ ሁሉ እመቤታችን ቅድስት ድንግል ማርያምም ደግሞ ሁለተኛ ሁለተኛይቱ ሔዋን መባሏን ለመመስከር በሁለተኛው ቀን ወይም ደግሞ በዕለተ ሰኞ ውዳሴዋን ይጀምራል ማለት ነው። ሌላኛው ሰኞ እለት ምድር ልብስ ያገኘችበት ጊዜ ነው። ምክንያቱ ክዳን ያገኘችበት ጊዜ ማለት ነው እና ከእመቤታችን ከቅድስት ድንግል ማርያም የሚገኘውም ኢየሱስ ክርስቶስ ልብስ አጥቶ ራቁቱን ከገነት የተሰደደውን አዳምን ለማዳን ልብስ ሊሆነው እንዲሁ ደግሞ ሊያጎናጽፎ ያጣውን ጸጋ መልሶ አምላካችን መድኃኒታችን ኢየሱስ ክርስቶስ ከእሷ ይገኛልና ልብስ የሚሆን የሚበላ የሚጠጣ እሱ ስለሆነ አባ ኤፍሬምም ደግሞ እንዲሁ የእመቤታችን የቅድስት ድንግል ማርያም ውዳሴዋን በለተ ሰኞ ወይም ደግሞ በሁለተኛው ቀን ይጀምራል ማለት ነው። የሚጨርሰው ደግሞ ለብሉይ ኪዳን የመጀመሪያው ቀን በሆነ ለአዲስ ኪዳን ደግሞ በመጨረሻው ቀን በሆነ በለተ እሁድ ነው። እሁድ እንግዲህ አጠቃላይ ነገረ ድነቱ የተጠናቀቀበት ቀን ነው ማለት ነው። ምክንያቱም ተንሳኤው የተሰበከበት ወይም ደግሞ ተንሳኤያችን የተረጋገጠበት ዕለት ስለሆነ በዚህ ቀን ውዳሴዋን ይጨርሳል ማለት ነው። ሌላኛው ምንድን ነው? በለተ እሁድ ለምንድን ነው የሚጨርሰው በለተ እሁድ መጀመር የሚገባውን የሚል ጥያቄ የሚነሳ ከሆነ እሁድ እንግዲህ ምድር የምታልፍበት ቀን ስለሆነ የመጨረሻው ቀን ለአዲስ ኪዳን እሁድ ስለሆነች በለተ እሁድ እለተ ምጽአት ይሆናል ብላ ቅዱስ ቤተ ክርስቲያናችን ስለምታስተምር ውዳሴዋን በለተ ሰኞ ጀምሮ እንዲሁም ደግሞ በለተ እሁድ ይጨርሳል ማለት ነው አባታችን ቅዱስ ኤፍሬም ማለት ነው